ፍሬው ያማረዘ እንዲ በዛለት አብርሽ ደስ ይለዋል ልጅ ሲወለድለት፣ አባት የሚለው ቦታ እናት ደስ ይላታል ልጅ ሲወለድላት የሚለው ነበረ ጥሩ። የእውነቴን ነው ምላችሁ ቤተሰቦች ና አብርሽን እንደው ከሜሪ ጋ ከነጽጌ ጋር አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማራ ዘር በሚለው ሙዚቃ እንግዲህ እናቴ ሽሩሩ እያለ ብትን ሲል አይቸው ነው ና አብርሽ እዛ ጋ አባት አባት ያጫውተዋል። እዛ ጋ ደግሞ ለሄርሜላ ፍቅረኛ የላትን ብሎ እንደው ሲከራከር ሳይ እንደው ስንት ቦታ እንደሚረግጥ ሳስበው ራሱ ግርም ይለኛል። በቃ ግራ የተጋባ ሰው ቢኖር አብርሽ ነው። ወዴት መሄድ እንዳለበት ወደ ልጁ ወደ ሄርሜላ ግራ የገባው ሰው ማለት ነው። ለማንኛውም ማንኛውም እንግዲህ ይሄ ሙዚቃ ለእናት ቢሞዘቅላት ቢዘፈንላት በሚለው ማለት ነው። ለእናት ቢዘፈንላት አሪፍ ነበረ። የእውነቴ ነው ምላችሁ፣ ለእናት ነው የሚገባት ሁሉ ነገር ማለት ነው። በነገራችን ላይ በዚሁም ልክ ደግሞ ጀግና ጀግና የሆኑ አባቶች አላፊነት ምን እንደሆነ በደንብ ገብቷቸው የወለዱትን ልጆች እንደ እናትም እንደ አባትም ሆነው ያለ እናት ራሱ የሚያሳድጉ ኢትዮጵያ ውስጥ ጀግና ወንዶች አሉ። ሁሉም ማለት አይደለም፣ በነገራችን ነው ቤተሰቦች ግን ደግሞ አሁን እንደ አብርሽ አይነት አሁን አባት ደስ ይለዋል ልጅ ሲወለድለት የሚለው ሙዚቃውን እንደነ አብርሽ እንደነ አብርሽ አይነት አባቶች ይገባል ብላችሁ ታስባላችሁ? የእውነት እኔ አላስብም፣ አይገባቸውም እንዲወልደው የሆነ ለነገ ምንም አባትነት ስሜት ማይሰማቸው ለነገ ለልጆቻቸው አርአያ ማሆን መሆን የማይችሉ አባቶችን ሳስብ በጣም ነው የሚገርመው። የእውነቴን ነው፣ ለእነሱ ሙዚቃው አይመጥናቸውም። ሲጀመር አይመጥናቸውም። የእውነት እንዳልኳችሁ ሙዚቃው ነው በተገላቢጦች፣ ለእናት ቢሆን አሪፍ ነበረ። የእውነቴን ነው ምላችሁ እና ያው በእርግጥ ሁሉም ወንዶች አንድ ናቸው ያልኩ አይደል፣ በዚያው ልክም ደግሞ የአባትነት አባትነት መመረጥ ነው በራሱ። የእውነቴን ነው ምላችሁ ና ያንም ደግሞ ገብቷቸው ደግሞ የአባትነትን አላፊነት በደንብ አድርገው ራሳቸውን ጠብቀው ጀግና አባቶች አሉ። ከእኛ አባቶችን መማር ይቻላል። የድሮ አባቶች የእውነቴን ነው ምላችሁ ጀግኖች ጀግኖች። የእውነቴን ነው ምላችሁ ልክ እንደ ሴት ልጆቻቸውን ቁጭ ብድግ ብለው የሚያሳድጉ ክብራቸውን የጠበቁ ጀግኖች አባት፣ የእውነት ጀግኖች አባት፣ ክብራቸውን የጠበቁ አባቶች በድሮ ጊዜ ቀረኩ። የእውነቴን ነው የምላችሁ። እግዚአብሔርን ቤተሰብና እንደው አብርሽን አይቼው ግሩም መሰላለይ ነው። እነ ሜሪ እነ ጸጌ በዚህ አጋጣሚ ከዙሪያው አሪፍ አሪፍ ጓደኞች ያላቸው ሜሪ የሆነ ሰዓት እንደው በታበሽ ቀን የነበረችው ያው የድራማ ተሳታፊ ሆና ነው። ያኔም ግን ቢሆንም ሜሪ እነ ጸጌ እነ ዳኒ ምናምን በቃ ሆነ አብረው አብርሽን እንግዲህ በሙዚቃ አባት ደስ ይለዋል ልጅ ሲወለድለት የሚለው ሙዚቃ ከፍቶ ፈታ ሲሉ አብርሽን ሳየው የእውነት ቤተሰቦች ተገርሚ ነው። ማለትም አለ እኮ የአባትነት ደስታው አለ፣ ደስ ይላል። የማይከር ነው ግን አሁን አብርሽ የተጋባ ሰው ኮነ አብርሸ ማለት በቃ ምርጫው ግራ የገባው፣ ወደ ልጁም ያስባል፣ አባት በመሆኑም ደስተኛ ነው። ከዛ ደግሞ ለሄርሜላ ደግሞ ይከራከራል እሷ ፍቅረኛ የላትም ብሎ። ሄርሜላ ደግሞ እንደምታዩት ራቁቷን ማለት ትችላላችሁ ራቆቷ። ወንድን ልጅ በሚያሳስት መንገድ ራቆታ የምትለብሰው ልብስ በጣም ያስጠላል። የእግዚአብሔር እንምላቸው፣ ባለትዳር ፊት አይደለም ወንድ ላጤ ፊት እንኳን ተለብሶ የማይቀረብ ልብስ እየለበሰች ከአብርሽ ጋር እንግዲህ እንዴት እንደምትላላት አጠይቁኝ። እኔ ሮታ ራሱ እንደዚህ አብርሽ ላይ ስትላላት አላየውም፣ ግን የእሷ ለየት ያለ አክት ማለት ነው። እና በጣም ነበረ የምትገርመኝ፣ በጣም ደግሞ ታሳፍራለች። እውነት ለመናገር ምንም ያስደስት ነገር የለም። እውነት ለመናገር የምታበረታቱ ሴቶች ካላችሁ የእውነት የዚህ የብልግናው ደጋፊ ናቸው ማለት ነው። ይህ ጋጦ ወጥነት ነገር ደግሞ